ዲፕሎማሲውን መንገድ በደንብ ያቁታል። አስቀድመውም ዓለም አቀፍ ድርጅቶችን በገንዘባቸውም በኢትዮጵያ ሀብትም በምላሳቸውም በእውቀታቸውም የተቆጣጠሩ ናቸው። አማራው ደግሞ ሲሰራበት የኖረ ነው። አማራው ሲሰራበት የኖረ ሲደከምበት የኖረ ያንን ለመቀልበስ ምንም አይነት እንቅስቃሴ ሳያደርግ የኖረ ነው። አማራው የአኖሌ ሀውልት ሲሰራ አባቶች አባቶቻቸው ናቸው መተው ጡታችን የቆረጡት ብለው እነ ሟቹ ማን ገብረባብ የሚባለው ተስፋዬ ገብረባብ ነው የሚባለው እሱ ያን ድርሰቱን ሰርቶ ሲያስቀምጥ አማሮቹ ነበሩ አልተቃወሙ አልተቃወሙ በአዴን ነበረ በአዴን የአማራ ጠላት ስለሆነ ነበር አልተቃወሙ እንኳን የውጭው ሊቃወም በሀገር ውስጥ ለዘመናት የተሰራበትንና አሁን አማራ የገባበትን ችግር የፈጠረበትን ስርዓት ሲደግፍ የነበረ ነው፣ የአማራው ኤሊት ሀይል ማለት ነው። እና ደግሞም ለውጥ መጣ በተባለ ጊዜ ደግሞ በማቃጠር ፍጥነት አንደኛ የሆነ በማቃጠር ፍጥነት አንደኛ የሆነ ነው። ይሄ አማራውን ወክላለው የሚለው ስስ ልብ ነው ያለው፣ እና ጠጁም ማሩም የሚያታልለው ቆምጨጭ ብሎ ምንድን ነው መጪው ጊዜ ምንድን ነው የትኛውን ሀሳባችንን የትኛውን እንትናችን እንዲስተካከልን ነው የምንፈልገው? ይሄን ይሄን ይሄን ነጥብ ይዘን ቀርበን እንታግልበት እንሟገትበት የሚል ነገር አላስቀመጠም። መጀመሪያም ኢትዮጵያዊነት በሚባል ፌክ ፌክ ፌክ ኢትዮጵያኒስቶች በሚኖሩ እንትን ውስጥ የተጠለለ ነበር የተደበቀ ነበር የተወሸቀ ነበር። እነዛ ፌክ ኢትዮጵያኒስቶች ደግሞ ይሄንን አማራውን እንደ ፈረንጅ ላም ነው የተጠቀሙበት። ገንዘቡን፣ ላቡን፣ ጊዜውን፣ ሰዓቱን፣ እውቀቱን አጥበው አጥበው አጥበው አጥበው ተጫወቱ። ልክ እንደ እነ ብርሃኑ ነጋ ማለት ነው። ልክ እንደ ግንቦት ሰባቶች ግንቦት ሰባቶች እንዲህ ነው አማራውን የተጫወቱ አማራውን የተጫወቱበት። በዚህ መልክ አማራው የኔ የሚለው ነገር ይዞ እንዳይመጣ ጥገኛ እንዲሆን የእነሱ ጥገኛ እንግዲህ ለእነ ብርሃኑ ነጋ ገንዘብ እያዋጠ ቤታቸውን የሸጡ ሰዎች አሉ ቤት ሸጠው ለግንቦት ሰባት መኪናቸውን ሸጠው ለኢሳት የሰጡ አሉ። አማሮች ናቸው። ኦሮሞ አላደረገውም፣ ጉራጌ አላደረገውም፣ ትግሬ አላደረገውም። አማሮች ማለት ነው ግንቦት ሰባት ኢትዮጵያዊ ነው በሚል እሳቤ ማለት ነው። ያ ወተት እየሰጡ ያሳደጉት እባብ ዘንዶ ሆኖ አሁን ዛሬ ትምህርት ሚኒስቴር ነኝ ብሎ የአማራን ተማሪ በሙሉም ሽቅ አድርጎ ደንቆሮ መሃይም አደረገው ማለት ነው። አለቀ። ወደ ትምህርት ቤት አታልፍም፣ ወደ ዩኒቨርሲቲ አታልፍም ማለት አታ እነዛ ፌክ ኢትዮጵያ ነስቶች አፈሩ፣ አፈሩ። አይጠነቀቁም። ተጠልፈው ይወድቃሉ፣ ልክ እንደ አዝማሪ። አዝማሪ የለመዱ ስለሆኑ አብዛኞቹ የአዝማሪ ግጥም የለመዱ ናቸው። የፉንጋው ምኑ እዛ የኔማ ሸበላ ድንኩ የኔማ መለሎ ምናምን እንደ ፀሐይ ያበራ ብሎ የአዝማሪ ግጥም እየሰማ እራሱን በራሱ ሲያረካ የነበረ ሰው አሁንም አብይ አመድ በምላሱ እየሄደ ሲል የሆኑትን ታስታውሳለታማኝን ታስታውሱታላችሁ። አይጠነቀቁም። ፖለቲከኛ ስትሆኑ ምን ስትሆኑ ተጠንቅቃችሁ ነው የምናገረው ነገር በኋላ ይሰብረኛሉ የምንጽፈው ነገር በኋላ ይመታኝ አሉ። እንዴት አድርጌ ነው ይሄን ነገር ማለፍ ያለብኝ በሚል ማድረግ ነው ያለባቸው። እስቲ እንስማው። ታማኝን እንግዲህ መጀመሪያ ታማኝ ይቅርታ፣ በጣም ማከብረው ሰው ነው። በጣም እንትን እምለው ሰው ነው። ታማኝም ነግሯል፣ ለእኔም ለቅርብ ሰዎች፣ ለእኔም አንድ ሰው መሃላችን አለ፣ ሶስት ሆነን ነግሮኛል ጨቅጭቆት ነው አብይ አህመድ ጨቅጭቆት። ሌሎቹ ሰዎች ደግሞ ሁሌ መቃወም ትፈልጋለሁ ወይ፣ ሁሌ እንደዚህ ማድረግ ትፈልጋለሁ ወይ እባክና ብሎታል። ጠርጥሯል፣ የሆነ ጨዋታ፣ የሆነ ጌም እንደተሰራ እንደተፈጠረ ጠርጥሯል። ግን መጠርጠር ምን አደለ ምን አለው? በቃ ሲጨቀጭቁት መጣና እሱ ደግሞ ሰዎቹን ማክበር አለባቸው። የታማኝ ገንዘቦቹ ሀብቶቹ ሰው ነው ሰው ነው እና ታማኝ የሚኖረው በሰው ነው። ሰው ከሌለው አይኖርም ምክንያቱም ሰዎች ናቸው ያስተባብራል። ሰላማዊ ሰልፍ ያስተባብራል፣ ሰላማዊ ሰልፍ ይጠራል። ምን ይላል? ስለዚህ ሰዎች ሰዎች ናቸው የሚኖሩት ማለት ከነዚ መጣላት አይፈልግም። ሲደውሉለት እምቢ ብሎ ቢቀር ነገ ጎፈንድሚ ብሎ ቢጠራቸው ስላንጠርተን የለ እምቢ ይሉታል። ስለዚህ እሱ አስልቶ ነው የመጣው። ነገር ግን ያው አብይ ከኋላ መልካቸውን ተመልከቱ። ከኋላ ያሉ ይስቁበታል። አብይ ለራሱ ያጨበጭባል። ሚስቱ ደግሞ ያው ጎንደሬ ናት። እንዲሁ ምን አቀሸቀሸው ብላ ነው የምታየው። እንትና ግን አልተጠነቀቀም ሲናገር አልተጠነቀቀም። እንስማና እንምታ ዶክተር አብይ የግድያ ሙከራ ተደርጎባቸዋል። ከእንግዲህ በኋላ ይሞቱ እንኳን በኢትዮጵያ ትልቁ ሐውልትና ስማቸው ዘላለማዊ ነው። እንደ ዶክተር አብይ መስረቅ የቻለ አላየሁም። ያለ ምርጫ ሳጥን የህዝብ ልብ በመስረቅ ብቸኛው የህዝብ ተመራጭ በመሆናቸው ሁሉንም ኃላፊነት ለእሳቸው አንሰጥም። መንገዱን አሳይተውናል። ኃላፊነቱ የእኛ ነው። ይሄን ለውጥ እንቅስቃሴ ይሄን ለውጥ እንቅስቃሴ እየመራችሁ ድል ግንቡን አይደል የፈረሰው? ግንቡ ፈርሷል። ድልድዩን መገንባት ጀምሯል። ለዚህ ላበቃችሁን በተለይም በለማ መገርሳ ውስጥ ያሉ አመራሮች በሙሉ በባህል ዓለም ያሉ ለለውጡ መውጣት መምጣት ከፍተኛ አስተዋጽኦ ላደረጉ በሙሉ ኢትዮጵያውያን እናመሰግናችኋለን። አንድ የሀገር መሪ ንግግሩን አቋርጦ ለእኔ መድረክ መስጠት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እና አሁን ጠፋ፣ በቃ ተነነ። አብይ ግን ያስታውቃል ፊቱ ግጭም አድርጎ ነው ሚስቱ ደነገጠኝ። እዛ አካባቢ ያሉት በሙሉ ኢህአዴጎች፣ በጣም ወያኔዎች ከደነገጡበት ነገር አንዱ እንደዚህ መጫወት እየቻልን በእውነት አንድ ክፍል ኮንዶሚኒየም ሰተን አፍ ማዝያስ እየቻልን ጥቂት ብር እየሰጠን የእኔ ጀግና እያን መያዝ ስንችል እንዲሁ ጠላት ብለን ይዘን በላይ ላይ መከራ አመጣን ብለው ከምር በእውነት በጣም ነው የሚጨነቁት፣ ማለት ነው። ስለዚህ አሁን ግን ያ ነገር ተቀይሯል። አሁን ያ ነገር ተቀይሯል። አማራ ጥንቃቄ ያላደረጉት ነበሩ። አሁን ግን መከራው ዱላው ሲበዛ ነገሮች ሁሉ በጣም በጣም በጣም በጣም በጣም በጣም ተቀይረዋል፣ ተቀይረዋል። ዝግጅቱም የተለየ ነው፣ እንደሚወራው አይደለም። አሁን አያለው ስለ ፋኖ የሆነ ነገር ሲጻፍ የሚሳደቡትን ሰዎች በሙሉ አያቸዋለሁ። ገብታችሁ እናንተም ስማቸውን ተመልከቱ። እከሌ አባገሮ እከሌ አባገሮ እከሌ ማን አባ ምጫ እከሌ አባ ምንትስዬ ኢብራሂም ምንትስዬ እጉማ ማንትስዬ ማንትስዬ ነገው ምናምን የኮመንታ ጠቅላይ ሚኒስትሩም ጋር እገባለሁ። ገባና ኮመንቶቹን ሳነብ አሁን ኮመንቶቹ በሙሉ ወደ ደቡብ ሄደዋል። ወደ ጅማ፣ ወደ እዚህ ሸዋ ውስጥም አሉ። ግን የኦሮሞ እና የደቡብ እስላሞች ሆነዋል ማለት ነው። ያ አጠቃላይ ኢትዮጵያ የሚባለው ነገር እየቀረ መጥቶ ተጠቅልሎ ገብቷል ማለት ነው። እንደዛ ስለተሳደብክ ግን መሬት ላይ ያለውን ነገር መቀየር አይቻልም፣ መለወጥ አይቻልም፣ መለወጥ አይቻልም። ሰሜኑ ጡዟል፣ ሰሜኑ ጡዟል። ደቡቡም አይጦዝም፣ ምስራቁም አይጦዝም፣ ምዕራቡም አይጦዝም ማለት አይደለም።